በዲሞክራቲክ ሪፐብሊክ ኮንጎ ካቶሊካዊት ቤተ ክርስቲያን ወታደራዊ እርምጃ መፍትሄ እንደማይሆን ገለጸች። በዲሞክራቲክ ሪፐብሊክ ኮንጎ የጎማ ሀገረ ስብከት ጳጳስ ብፁዕ አቡነ ኒጌሌ ከቫቲካን ዜና ጋር ባደረጉት ቃለ ምልልስ ሰላማዊ ውሳኔዎችን ለመወሰን ብሎም ሀገሪቷን ወደ ሰላምና አንድነት የሚወስደውን መንገድ ለመፈለግ ውይይትን መምረጥና ማስቀደም እንደሚገባ ያላቸውን ተስፋ ገልጸዋል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በመንግስት ታጣቂዎችና በሩዋንዳ በሚ የደገፉት የኤም 23ት አማጽያን ቡድን መካከል ያለው ውጥረትና ግጭት ተጠናክሮ መቀጠሉ ተገልጿል። ብፁዕ አቡነ ንጌሌ እንደተናገሩት በአገሪቷ ሰላምን ለማስፈን የተደረጉ በርካታ ሙከራዎች አልተሳኩም። ግጭቱ ከተከሰተበት ጥር ወር መጨረሻ ጀምሮ እስካሁን ሁኔታው ብዙም የተለወጠ አይመስልም በማለት የጉዳዩን አሳሳቢነት ገልጸዋል። ሆኖም ግን ከሶስት አስርተ ዓመታት በላይ በዘለቀው በእነዚህ ሁሉ ግጭቶችና ችግሮች መካከል ሕዝቡ ያሳየውን ጽናትና ቁርጠኝነት አመስግነዋል። ብፁዕ አቡነ ኒጌሌ ውይይት ሰላምን ለማምጣት አስፈላጊ ነገር እንደሆነ እንዲሁም በስልጣን ላይ ያሉት ለቀጣይ ጊዜያት ለውይይት እንደሚዘጋጁ ያላቸውን ተስፋ ከገለጹ በኋላ ጦርነት በሺዎች የሚቆጠሩ ሰዎችን ህይወት ስለሚያጠፋና በአካባቢው ያለውን የደህንነት ልዩነት ስለሚያሰፋ ለዚህ ግጭት ወታደራዊ እርምጃ መፍትሄ አይሆንም በማለት አጠቃለዋል።